ነው ውሸት ነው። ኢቲሲ ብዙ ነገር እየተባለ ቢሆንም ግን ሩታ ምንም መስሎ አይታያትም። አንገቴ ላይ ለብሻው የምን ማውለቅ የጀንም ብላለች ማለት ነው። በጣም እንግዲህ አስደማሚ፣ አስገራሚ፣ አስደንጋጭ ነገር ነው እኛ በጣም እያየን ያለነው ነው። ይሄ ሰሞን ዛሬም እንግዲህ ተደግሟል ማለት ነው። በድጋሚ መኪናውን ስንል ደግሞ ወደ ወርቁ መጥቷል። ማይክል ጃክሰን እንግዲህ በብዙ ነገር ስንጠብቀው እሱም በብዙ ነገር አድርጎ አብስቶ እየመጣ ነው። ታዲያ እንግዲህ ጓደኞቹ ከጎኑ ያሉት እንግዲህ እነፈረንጁ እነቡቻ ቡቻ አስተያየታቸው በጣም በጣም ከባድ ነው። ደንግጠዋል። ምክንያቱም ጓደኛቸው ከስራቸው ተነስቶ ይሄንን ነገር ሲያደረግ እንዴት በማለት ይሁን ባላቅም ግን ፈረንጁ በጣም ደንግጦ አቀርቅሮ እያያቸው ነው። እንግዲህ አብርሃም ተው ጉንጯን እንደሱ ሳማ አድርጋት ው በደንብ ሳማት። እንዳትለቃት እንዳትለቃት። ለምንድን ነው ግን አብርሃም ግን ንቀት ነው እንዲህ ከንፈሯን ያልሳምጋት የሚልም ብዙ ኮሜንታተር አይቻለሁኝ። ከንፈሯን አይስምም እንዴ? አንዳንዴ ኮ በቃ ካሁን በኋላ ባልና ሚስት ሆነዋል። የምን ከንፈር የምን ምናምን በቃ ጉንጭ ተሳመ። ግንባር ከሳነ የጨዋ ላይ በቂ ነው ማለት ነው። እናንተ መቼም ጨዋ ትጨምሩበት ማለት ነው። አንዳንዴ እና ምንድን ነው ይሄንን ያህል አብርሃም መኪና ሲባል መኪና ገዛ፣ ወርቅ ሲባል ወርቅ። አሁን ደግሞ ምንድን ነው፣ ምን ላዘጋጅ እያለ ነው ድ ብዙ ሰርፕራይዝ አለ ብለሽ ነበረ። ዛሬ አብርሽም ተናገረ። ለመናገር የፈለግሽው ይመች ብላለች። አዎ መርካቱ ያውኔ እንደ ድሮ ይሄ ነው ብዬ ሚስጥሩ ቶሎ ወጣ አላደርግም እንጂ። አዎ ሰርፕራይዝማ አለ እውነትን ከመናገር ወደኋላ ኋላ አልልም ማለት ነው። አይ ልብ ድካም እንዳይዛቸው ነው እንግዲህ አንዳንድ እህቶቻችን ማለት ነው። አብርሃም እና ሩታ ተለያይተዋል ሲባል የነበረው ዛሬ ግን ቲክቶኩንና ሶሻል ሚዲያውንና ና ኢንስተግራሙን ፌስቡኩን ማነጋገሪያ ሆነ። ታዲያ የሩታና የአብርሃም ጥላቻ እምኑ ላይ ነው ስል እኔም እገልጻለሁኝ። አብርሃምና ሩታ ቢጣሉም ለ19 ደቂቃ ቪዲዮ እንጂ ካልዳነ ይሙት ከቪዲዮ ጀርባ ግን አንድና አንድ እንደሆኑና እንግዲህ ይሄንን የመሰለ ወርቅ የኔ ፍቅር እወድሻለሁ እወድሃለሁ ያላንተ ሕይወት የለኝም ያላንቺ ሕይወት የለኝም እየተባባሉ ተጣልተዋል ሲባል ግን በጣም ይገርመኛል። እኛ ሀበሾች ስንባል ጭንቅላታችን እንደ ቂጣችን ሆነንድ የሚያስበው እኔ በጣም ነው የሚገርመኝ። ደሞኮ ማርያምን ወላሂ እያሉ ነው የሚምሉት። አረተው ፈጣሪያችሁ ጋር አትጣሉ። እነሱስ ስራ ሆኖ ነው፣ የፈለጉትን ቢነጋገሩ ቢሰዳደቡ። ታዲያ ማይክል ጃክሰን ቃላትኔ ባጣልትም ሌሊቱን ግን የወርቁና የመኪናው ነገር ሳብሰለስል እንዳደርኩኝ ልክ እንደ ቅመሞቹ ነው የምነግራችሁ። ታዲያ ቅመሞቹ አሁንም ሰላማቸውን አተዋል፣ በቲክቶኩ ሌሊቱን እንቅልፋቸውን አተው። እንዴት ይሄ ሊሆን ቻለ? እኛ ፍየል እንኳን ሳንገዛ እሱ በሶስት አመት ውስጥ ሁለት መኪና የአራት መቶ ሺህ ብር ወርቅ መግዛቱ የብዙዎቹ ማነጋገሪያ ቢሆንም፣ ግን ማይክል ጃክሰን ምንም የማይበግረኝ ገና ብዙ ነገር አለኝ፣ ገና ብዙ የማረገው፣ እግዚአብሔር ያልኩትን አሳካልኝ ይለዋል እንግዲህ። ፈጣሪ እንኳንም አሳካልህ ብያለሁኝ። ለአንተ የዘነበ ለእኛም ይዝነብልን ብትሉ ምን አለበት? የማዳም ቅመሞች፣ እናንተ ድንጋይ ላይ ተጨሶ ተረግማችሁ፣ እሱ ደግሞ ተመርቆ ነው እዚህ የደረሰው። አንዳንዴ የሰው ማፍ ጥሩ አይደለም። ድንጋይ ያደርጋል። ወደ ራሳችሁ ተመለሱ ስትባሉ አረኛ ካላህ ጋር ተጣልተናል፣ አላህን ክደናል ማለት ስለጀመሩ አንዳንድ ድንጋይ እራሶች፣ እንዴት አላህ ይካዳል በሰው ልጅ? እኔ እናቴንም በወዳት እንኳን አላህን በጭራሽ አልክደውም። ወላሂ ነው የምላችሁ። ለምን ክደዋለሁኝ የፈጠረኝን እንዴ እጅና እግር የሰጠኝን እንዴት እክዳለሁኝ? እኔ እውነት በጣም ይገርመኛል። ይሄ ጁማ ልባችሁን ይመልስላችሁ። ከስድብ ምንም የምታተርፉት ነገር የለም። ከጥሩ ንግግር ግን ጥሩ መልካም የሆነ ሰዎችን ጥሩ መልካም ሰንደቅን ታፈሩበታላችሁ ብዬ ነው እኔ የምናገረው። በጣም ይገርመኛል። ግሬስ ፋሚሊ ላይ በጣም አንዳንድ ክስተቶች እየተከሰቱ ቢሆንም ግን ትላልቆቹም እያለቃቀሱ ለሊቱን እንዴት ኛ ወደ አሜሪካ ወደ አውሮፓን ሀገር ሆነን ወርቅና መኪና ሳይኖረን እንዴት